ወይም መጨረሻ ደግሞ አይት በጉጉት እንደሚጠብቁት ተስፋ እናደርጋለን። ወይኔ እሳት ሰዓት ለቀሻላ ወይኔ ወይኔ ዳቦዬ እሳት በስቷል ነበር ለትንሽ ነው ምንም ማተናል ፋብ ደን ነው እዚህ ከማዘር ምርቀት ወስደን ነው። ምን ይመስላል ነው ውድና ተከብራችሁ ቤተሰብ ሰብ እንዴት ናችሁ? ዲናናችሁ? አልሀምዱሊላሂ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ሰላማችሁ ብዝት ትርፍርፍበልኝ እያልኩኝ ዛሬ ጁሙአ ነው። ጠዋት አንድ ሰዓት ነው ቆይ ጠዋት አንድ ሰዓት ላይ ፉንፉናችን ጀምረናል ማለት ነው። ዛሬ ጁማ ነው ውሎ የት ነው የት ነው? ደስ የሚል ቭሎግ ነው። እስከ መጨረሻ ከኔ ጋር ሆኖ ይላችኋሉ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ ደወል ምልክቷን አንዴ ጫን በማድረግ ቤተሰብ ሆኖ ይላችኋሉ። ይህን እንለቅማለን። ጠዋት በጠዋት ነው ጠዋት እያችን

ከዛ ትንሽ የዳቦ ደፍተን ከዛ የዛሬ ቭሎጋችን እስከ መጨረሻ ከኔ ጋ ሆኖ ካሜራችን ጨመር ብኩም ቡደራችን ጨመርን። ውሃ ትንሽ ለብ አርግተናል። ከዛ ዘይት ትንሽ ጠብ እናደርጋለን። ናይ ትንሽ ጠበርግ አይዋ አይዋ፣ በደንብ በደንብ በደንብ በደንግ ማ እንትን ማድረግ ይፈልጋል። ምርጥ የዳቦ እንድትወጣ እንዲትወጣ ምንድን ነው የሚባለው? ምንድን ነው የሚባለው? በአማርኛ ቁሱ መየን ነው ማብካቴ? እንደዛ ነው ወይ? ማብካትማ ተቦክታል እኮ። በደንብ ማብካት እንደዛ ነው። አማርኛ ትንሽ አሞኛል። ዝም ብዬ እያስመሰልኩ ነው። በቃ አሞኛል። ለዘል ሰጥም ብዬ ዝም ብዬ እንትን እያደረግኩ ነው ነጭ ሆኛለሁ፣ አያችሁ? በጣም አሞኛል ራስ ምታት ምናምን እና እያስመሰልኩ ነው እጅል ሰጥም ብዬ አይገርምም። እና ዛሬ ጁመዓችን ፏ ሀነ የት ነው ፏ ሚለው የት ይመስላችኋል? በኋላ እነግራችኋለሁ። አሁን ጨረስን። ትንሽ ኩፍ ኩፍ ይላል። ሲሙላ ሲሞላ እናወርደዋለን ሁለተኛ ሲሙላ እናወርደዋለን። ሶስተኛ ላይ እንጋግራለን። ያው ጁማ በመሆኑ መጠን አልጫ እንሰራለን። ያዘጋጅተናል፣ ድንቻችን ዘፍዝፈናል። ጋዙን አልገዛሁም እኮ። ጋዝ ማለት ሲሊንደር ማለት ነው። አልገዘውም ብዙዎቻችሁ፣ የጋዝ ነው የማብራት ነው የሚትሉት ማለት ነው። አረብ ሀገር መዳን ቤት አላያችሁም እንደ ይህንን? ይሄ እኮ እንደዚህ የሆነ ይሄ የጋዝ ነው፣ በጋዝ ምሰራ ነው፣ በማብራት አይደለም። የማብራቱ ደግሞ ዱዳ ነው፣ መሀሉ ላይ እንዲ እንትኖ ነው ማለት ነው። እንደ ስቶብ እንደዚህ። ዳድስ ገና ሲጠይቁ የማብራቱ ነው፣ የጋዝ ብላችሁ ሲጠይቁ። መዳን ቤት ያለውን አታውቁም እንዴ? እና ጋዙን አልገዘውም፣ ሲሊንደሩ ማለት ነው አልገዙ፣ ገዛለሁ እንሻላ። አስር ሺህ ብር ነው አንዱ ሲሊንደር። አይገርምም? አስር ሺህ ብር ነው። ተንፍሼ ቀስ ብዬ ገዛለሁ። ማሻ አላ ተባረክ ራህማን። ማሻ አላ ማሻ አላ ኩፍ ብሏል፣ እንደምታል። አንደኛ ነው። እናወርዳለን እና ወርዳለን። ሁለተኛ ሲመጣ ሚጣለን እናረጋለን። ወቀን ዘጋለን። ሁለተኛ ሲመጣ ማጋገር ነው። ሁሉ ሁለተኛ ኩፍ ብሏል። ቤተሰብ ኩፍ ብሏል። አሁን እንጋግራለን። ማሻአላ ያችት አሁን ግልብጥ እናደርጋለን። ሚጣዱ ላይ ቅጠላችን ቅጠላችን ዝርግት ዝርግት አድርገን ሚጣዱ ላይ እንገለብጣለን። ላይክ ሼር እያደረጋችሁ እስከ መጨረሻ ከኔ ጋ ሁኑ። የዛሬ የጁማ ቪሎጌ ነው እየቀረስኩላችሁ ያለሁት። ሌላችሁ አለ ዛሬ ውሏችን ሁለተኛ እናታችን ጋር ነው፣ የባሌ እናት ጋር ነው ፋ አብለን የምለው ፋ አብለን እየጠባቱ እና ባለች እናት ጋር አትሄጂም ወይ ሁሌ እናትሽ ጋር ነው ወይ ምናምን ያላችሁ ማለት ነው። ከዚህም በፊት በለቀኩት ቪዲዮ ማለት ነው። እናቴ ጋርስ ሄድ እና ሄዳለሁ ብዙ ጊዜ አልቀርጽም እንጂ ሄዳለሁ እኮ። እዛም አልፎ አልፎ ሄዳለሁ ገጠር እና ብዙ ጊዜ አልቀርጽም እንጂ መሄድም ግድ ነው። ይላችኋለሁ ለየት ባለ መልኩ ነው የምንሄደው፣ ፏፈሽ ብለን እንደው እናቴ ጋር ከምሄድ እነሱ ጋር ሲሄድን እንደ ፏ ብዬ በተለየ መልኩ ነው መሄድ ያወቀፍ ፏ ብለን እንመጣለን ይላችኋለሁ። ሴቶች ዬ አንዳንድ እናቶችን ዘይሩ፣ ሄዱ፣ ጠይቋቸው። እናቶች ትንሽ ነገር ነው የሚያስደስታቸው፣ ደስ ነው የሚላቸው። ልጆች ከሄዱ ልጆች ሊጠይቋችሁ ሲሄዱላቸው እናቶች በጣም ነው ደስ የሚሉት፣ ደስ የሚላቸው ማለት ነው። ስለዚህ እየሄዳችሁ እናቶቻችን ጠይቁ፣ ዘይሩ። የባሌ እናትም። እንዲሁም ጠይቁ ሂዱ፣ ፋብላችሁ ዋሉ፣ ይላችኋለሁ። አንዳንዴ ግድ ነው ይላችኋለሁ። እና አሁን ሩን እንሄዳለን፣ አፈራችን እናስተካክላለን። እዚህ ማሻ አላህ ተባረከ ረህማን። ማሻአላ ተባረከ ረህማን

እንግዲህ ያው ለስለስ ትንሽ እንድህ ዘይት ትንሽ እንቀባለን። እንደዚህ ለስላሳ ብሎ ደስ ይላል። ለስላሳ ለጎንም ነው። ከዛ ጥቁረት ሙድ ያዘጋጀነው እንጠምራለን። ለሁላ ያማና ባልቃሙን መስራት ይመቀራል አንድ ቢያንስ አስር ደቂቃ እንተዋለን። እዚህ ጋር ትንሽ ኩፍ እስክል፣ ከዛ እሳቱ ላይ እናስቀምጣለን። አሁን አስቀመጥ አንድ አስር ደቂቃ አስቀምጠን፣ ከዛ እሳት ላይ አስቀመጥ ብላቸዋለሁ። እሳት ማነደድ ጀመር፣ በጣም እናነዳለን። ታች ታች በደንብ ካቃጠን እንዳለ እሳቱን አውጥተን ደሞ ይላል እናረጋለን። ቀጩ ሱራ ሱታ ትንለቃል ወይኔ፣ ዳቦዬ! መጨረሻ ለማየት በጉጉት እንደሚጠብቁ ተስፋ እናደርጋለን። ወይኔ እሳት ለቀሻላ! ወይኔ፣ ወይኔ፣ ዳቦዬ፣ ዳቦዬ! እሳት በስቷል ዳቦዬ። ወደ ላይ እናርግ፣ ይበቃል። ላይ እናቃጥላለን። ተነሽ! Ah ውስጡ አወጣን ወጣን። ይበቃዋል። ሌላው ላይ ጀመርን ማለት ነው። ይበቃዋል። ከወጣን እንገናኛለን በሰላማ። ወይ ራስ ምታቴን ጀመረ። ጁማችን ይሄን ይመስላል። አሁን አምስት ሰዓት ሊሆን ነው። ከጧቱ እስከ አምስት ሰዓት እንደምታውቁት ነው። ፉን ፉን እዚህ ድረስ አለውኝ እላችኋለሁ። አሁን ወይ ቡና ሻይ እናፈላለን። በቃ ይዤ እኔ ሄዶ መባያ ሰርቻለሁ፣ መኩሮኒ ሰርቻለሁ። ከዛ በቃ ሄደን ፏ ብለን እንመጣለን እላችኋለሁ እላችኋለሁ። ምን ይመስላል በኋላ ወይ ነሚና አሞኝ ነበር እኮ ሰሞኑ፣ በጣም ተጎድቻለሁ። ምስኪን ስማርት ፍሮም ዳቦ የመርጦ ነው። አይ ይሄ ጀርባዋ ናት፣ ፊት ለፊቷ እንኳ አሳያችኋለሁ። ትንሽ ለትንሽ ነው ያተረፍኩት፣ ለትንሽ ተቃጥላ ነበር። ለትንሽ ነው ያተረፍኳት። ፊት ለፊቷ ምንም አልተቃጠለ። ምርጥዬ ናት። አልሀምዱሊላህ ምንም አሁን ቡና ነው የቀረን። ቡና አፍልተን አሁን ፉን ፉናችን ጨርሰን ዝግጁ ዝግጁ እየሆነ እንገኛለን። አሁን ጉዞ ወደ ፍረና ፋፍሽ እያነ ነው። ፋፍሽ ፋፍሽ ብለናል፣ እንደምታወት ፋፍሽ ብለናል

ማተናለ ፏ ቢደነ እዚ ከማዘር ምርቀት ወስደን ነው ምን ሄደው እላችሁ አለ ላይክሼር እያረጋችሁ የዛሬ ቪሎጋችን ይህን ይመስላል። በቀዳይ አየር ትያዙ ልልንበት ነው ሙርቁቄልልንበት ነው። የዛሬ ቪሎጌ ይህን ይመስላል። ቪሎጌን ከወደዳችሁ በሌላ ቪሎግ እስክንገናኝ ላይክሼር እያረጋችሁ